ሐሴት ሚዲያ የእርስዎ ተቀዳሚ ምርጫ። ይህን የዩትዮብ ቻናል ላይክ እና ሼር ሰብስክራይብ ማድረጉን አይዘንጉ። እናመሰግናለን። ወይዘሮ ባዩሽ ሜላትን እስከ ወዳኛው ለመሸኘት ዓላማ ላይ መሆኗ ዛሬ ተረጋግጧል ማለት ነው። በዚህ ልክ ክፉ ትሆናለች ብዬ አስቤም አልሜም አላቅም ነበረ። ባለፈውም እንግዲህ የፈነጠቀቻት ያው በአጋጣሚ በድንጋጤም ጭምር መስሎኝ ነበር ማለት ነው። እጅግ ነገሩ ዙሩ እየከፋና እየመረረ መሄዱንም እንግዲህ አሳይታናለች። እጅግ አስደንጋጭ አሳዛኝም ጭምር ነው ማለት ነው። አሰላሙ ዓለይኩም ረህመትላ በረካቱ። ሰላም ጤና ይስጥልን የሐሴት ሚዲያ ቤተሰቦች ሰላማችሁ ይብዛ። ክፍል ዘጠና ስድስት ምን ይመስላል የሚለውን ወደ እናንተ ይዘመተናል። እንግዲህ እጅግ አስደንጋጩ ነገር የባዩሽ ይህ አሳዛኙ ውሳኔዋ ማለት ነው። ወይዘሮ ሚላት በተኛችበት እስከ ወዳኛው ለመሸኘት እንግዲህ ሙከራ ላይ ናት ማለት ነው። እኔ መጀመሪያ ተናግሬ ነበር ማለት ነው። እመኑኝ ወይዘሮ ባዩሽ ለአንዴ እና ለመጨረሻ እዚህ ቤት ካልወጣች በጣም ከባድ ነገር እንደሚፈጠር በመጀመሪያ ተናግሬ ነበረ። እነሆ በዛሬው እልክት እንግዲህ አሳይታለች። ከምንም በላይ እዚህ ድራማ ላይ በፊት ጥሩ ነገር አድርጎ አሁን በጣም አያናድደኛል። ተምቹ ነው ተምቹ። እንግዲህ ወንጀለኛን አፍቅሮ ያዙ ይልቀቁኝ አትዩኝ አተተንፈሱ በፊቴ ማለት ጀምሯል ማለት ነው እንግዲህ ሀናና አሲር እንደሚፋቀሩ በጣም ደስ የሚል ጅማሮ አሳይተዋል ወይዘሮ ሚላት ታስታውስ ከዚህ በኋላ በቃ የምር በጣም ነው የሚደብረው ከዚህ በኋላ ወይዘሮ ሚላት ማስታወስ አለባት ማለት ነው እስከ መቼ ነው በዚህ ሁኔታ የምንቀጥለው እና እኔ በጣም እያናደደች ነው አንዳንዴ ታስታውሳለች አንዳንዴ አታስታውስም ግራ ተጋባን። ስለዚህ እናንተም ግራ ገብቷቸው እኛን ግራ ከምታጋቡን ተመልካቾች ቢያንስ እንኳን ወይዘሮ ሚላት ታስታውስና ባዩሽ ቢያንስ ከነሱ ከህይወታቸው ለአንዴና ለመጨረሻ ትውጣ። አለበለዚያ የከፋ ነገር ነው ባዩሽ የምታረገው። ወይዘሮ ሚላት የሆነ ነገር ከሆነች ድራማውም ይበላሻል። እንደ ቤተሰብ ደግሞ በጣም ከባድ ሀዘን ይገባል። ወይዘሮ አስቱ ለምን እንደማትመጣ ልጇ ታማለች። የልጇን ሁኔታ እየመጣች አለማየቷ በጣም ነው የሚያናደው እንዲሁም ደግሞ የፍርድ ሂደቱን በፖሊስ ክትትል ያደርጋሉ ብለን ስናስብ ጭራሽ ሁሉንም ነገር እርግፍ አርገው ትተው አቶ መስፍንም የለም መናሴም የለ፣ እንዲሁም ደግሞ ሰላም የለችም። ሃ ዛሬ በዛሬው እንግዲህ ድን ብላል እና አሲር እንዲሁም ወይዘሮ ባዩሽና ወይዘሮ ሚላት ብቻ ሲተውኑ የነበረው ማለት ነው። ስለዚህ ሙሉ የመጀመሪያው መምጣት አለባቸው። ከዛ አቶ መስፍን በሕግ ቁጥጥር ስር እነዚህን ሰዎች ማዋል አለበት ማለት ነው። ተምቹ በጣም ነው የምታናደው። ሀናን ሜዲያ ላይ ጥለህ የራስህን የግል ሕይወትህን ጀምረሃል። ይሄ ማንም አይቃወምህም። ነገር ግን ሀናስ የሚለውን ደግሞ እንዲሁም የእርግብን ጉዳይ እንደሰው ሸፍነሃል ማለት ነው። እጅግ አዝኛለሁ። በራሴ ልታስተካክል ይገባል። ድንብላል ደግሞ ወይዘሮ ባዩሽ አልቀጠረችሽም፣ ወይዘሮ ባዩሽ ደሞዝ አከፍልሽም። ስለዚህ አድርግ የምትልሽን ነገር እሺ ከማለት እውነቱን ተናግረሽ እዚህ ቤት አቶ ጭም ወይስ ወይስ ምንድን ነው አላማሽ? ወይስ የምታገኘው ጥቅም አለሽ? እውነት ድንብላል፣ አንዳንዴ በጣም ነው የምታናደው። ቆይ ይህን ድርጊት ስታደርግ ባዩሽ እሪ ብትልስ የሆነ ነገር ብላ ባዩሽን እንዲህ ማስነቃት አትችልም። ዝምብላ በጣም ነው ምን የቤት ሰራተኞች ማንም ሰው አምኖ የቤት ሰራተኛ እንዳያስገባ እያደረገች ነው ማለት ነው። ድምብላል እንግዲህ ድምብላል ነቃበይ፣ ድምብላል ነቃበይ፣ አለበለዛ ህይወትሽ የማትወጭበት ከባድ አደጋ ላይ ነው የሚሆነው ማለት ነው። ድራማው በጣም ደስ የሚል ልብ አንጠልጣይ የሚያጓጓ ነበረ በተለይ የህይወት ታሪክም ስለሆነ ጭምር ብዙ ማህበረሰብ እየተከታተለው ወዶት ፈቅዶት ነበረ። ነገር ግን አሁን ላይ በተለይ በ ሰማኒያ ሰባት ወዲህ ያለው እጅግ የሆነ ፍዝዝ ያለ እንዲሁም ደግሞ ለመወሰን የከበደ ነገር ነው ያለው እና ባዩሽ እዚህ ቤት ምን እየሰራች ነው? እዚህ ቤት የምትመላለሰው የምትቀላለሰው ምን እየሰራች ነው? አስባችሁታል? በጣም ከባድ ነው። ከባድ ቻሌንጅ ነው እና ስለዚህ ወይዘሮ ባዩሽ እዚህ ቤት ላንዴና ለመጨረሻ ጊዜ ስራዋ ይታወቅባት። በቃ ሚላት መረር ብላ ውጪ ልኝ እንዳለቻት ይህ ተንኮሏ መታወቅ አለበት። ገባችሁ? በንዴት ወይም በስሜት ሳይሆን ትክክለኛ የባዩሽ በቃ ጀርባዋ መጠናት አለበት። እንዲሁም ደግሞ እኔ በጣም ደስ የሚለኝ የቤዛ ድራማ ካሜራ ሁላ ይገጥማሉ፣ ተንኮለኞቹን ለመያዝ ካሜራ ቢያንስ ካሜራ መገጠም የለበትም ወይ? አሁን በጣም በቴክኖሎጂ ሁሉም አድጓል። ስለዚህ ካሜራ፣ ይሄ ቤት ምንድን ነው ሚላትን ምንድን ነው የፈነከታት? ወድቃ ነው ወይስ? እስኪ አንድ ሳምንት እንከታተል ብሎ ካሜራ መገጠም አለበት። አለበለዚያ ድን ብላል ትውጣና ሌላ ሰራተኛ ይምጣ፣ ቆፍጠን ያለ ሰራተኛ ስኮን፣ ደግሞ ድራማው የበለጠ ውበት ይኖረዋል ማለት ነው። ምክንያቱም ባዩሽን መከት ታርጋ ምትሰጥ ምን ነው በእጇ መሳሪያ ይዛል ያላችሁ ባዩሽ አንዲት ተራ ሴት እኮ ናት። በቃ ትመታለች፣ ሰው አንገት ታንቃለች፣ ትሄዳለች። ስለዚህ ይህን ነገር አስተካክሎላለሁ። ምናሴ ለምን እንደጠፋ በጣም ግራ ገብቶኛል። እናቱ ታማለች፣ እናቱ መንከባከብ አለበት። ስለዚህ ለምን ጠፋ የሚለው እሱ እንዳንድ እንትን ነው ማለት ነው። ስለዚህ ይምጡልን ላለው እንግዲህ ክፍል ዘጠና ስድስት ይህን ይመስላል። እንዲሁም ሜላት በትክክል የሀናን ልጅነት የምታምንበት እንዲሁም ደግሞ ባዩሽ ባዩሽን የምትጠራጠርበት ነው ማለት ነው። ወይዘሮ አስቱ ደግሞ የምትመጣበት ይሆን እህላለሁኝ ትጋለጥ። እንዲሁም አሲር የጀመረውን ነገር ለወይዘሮ ሚላት በድጋሚ ጠቅለል አድርጎ ይንገራትና የሆነ ነገር በቃ እውነተኛ ነገር ሲነግሯት ማረፍ ፈልጋለሁ ውጡልኝ ትላለች። ሚላት ራሱ ጨርሳ መስማት አትፈልግም እንዴ? ሁሉን ነገር መስማት አለባት። የህይወት ጉዳይ ነው፣ የልጇ ጉዳይ በተለይ ሲነሳ የማጣራት ነገሮችን አንደስታንድ ማድረግ አለባት። ስለዚህ አተፍዘዙ በጣም የተወደደ ብዙ ተመልካችን በአጭር ጊዜ ያፈራ ድራማ ስለሆነ የተወደዳችሁትን ያክል ደግሞ እንዳትጠሉ አስቡበት ላለሁኝ። በተረፈ በጣም የማመሰግነው ሀሴት ሚዲያ ደግሞ ላይክና ሰብስክራይብ እያደረጋችሁ እንደዚህ ተረክ ተረክ እያደረግን ይዘን ስለምንመጣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የማመሰግነው። በጣም ነው የማወዳችሁ። ክበሩልኝ። ሀገራችን ኢትዮጵያን በድካም ሰላም ያድርግልን። በተለይ ተምቹ እንግዲህ እያደረገ ያለገ ነገር ትክክል አይደለም እና ድንብላል ማለት ነው። ቢያስተካክሉ ብዬ ተስፋ አረጋለሁ። ክበሩልኝ። ባይ ባይ።